ምን አደረጉ? ጸለዩ እንጂ መጽሐፍ ቅዱስን ጸሎተ ማርያምን ነው እንጂ የያዙት እኮ ቦምብ አልያዙም። ሙታንን መግደል እኮ በቁም ራሱ ሙትነት ነው። የቀደመውን የአባቶቻችንን የአራቱን ሰማዕታት ሀዘን ሳይጨርሱ ሌላ ደግሞ ሁለት ሰው ተደገመ። በገዛ ሀገሯ ላይ የተሰደደች ተዋሕዶ ቤተክርስቲያን በገዛ ሀገሯ ላይ የምትገደል ተዋሕዶ ቤተክርስቲያን። ረሃቡ ከሚገላቸው ረሃቡ ከሚያሰቃያቸው በላይ ሰው ልጅ መጥቶ እንደገና ያሰቃያቸዋል። ችግር ከሚያሰቃያቸው በላይ ሰው ልጅ መጥቶ ያሰቃያቸዋል። የአቤልን ደም የተመለከተ እግዚአብሔር የዘካርያስ ደም ሰባ ዓመት እንደ ጮኸ ሁሉ የአባቶቻችን ደም ከዝቋላ ላይ አባቶች እየሞቱ በረከት የለም። አባቶች እየተሰቃዩ ረድኤት የለም። ቋንቋ ዶክተር አብይ ያለኝ መልእክት ነው። ይተሩ እጅዎትን ያንሱ። በህግ አምላክ የስርዓት የለሾች ምሳሌ አይሆኑ። ህግዎትን ያክብሩ፣ ፓርላማዎትንም ያክብሩ፣ ሲኖዶሳችንንም ያክብሩ። ቤተ ክርስቲያን ሂደን እንዳናለቅስ። እንዴት የሰው ወታደር የቅዱስ ሚካኤልን ደጅ ተኩሶ ይመታል፣ በር ይሰብራል፣ ክርስቲያኖችን እንደሚያፈሳል እግዚአብሔር ያይቧታል። የነገሩንን ይሁኑ አይዋሹን። በእግዚአብሔር ስም አይዋሹን። የኢትዮጵያን ህዝብ አይዋሹት፣ አይዋሹት። ቅድም አባቶች እንዳሉት የኢትዮጵያን ቤተ ክርስቲያን የክርስቶስን ቤተክርስቲያን ማንም አያሸንፋት። ምክንያቱም እራሷ ክርስቶስ ነው፣ መሠረቷም እርሱ ነው። የሐሰት ነቢያቶች ተሰነጠቀ ያሉት መንግስት ያሉት አለት የሶ መንግስት እንዳይሆን እንጂ የኢትዮጵያ ቤተ ክርስቲያን የተሰነጠቀ አለት አሁን የሶ መንግስት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አይደለችም። መሰረቷ የነቢያትና የሐዋርያት መሰረት የሆነው ክርስቶስ ነው። እኛ የተወለድ ነው እዚህ እስኪዩ ሁላችን እዚህ አሁን ኢትዮጵያዊ እያልሆነ በአሁኑ ቋንቋ ብሔር ብሔረሰብ የማይባል ሰው እዚህ የሌላለን ለኑንተደረግኑን ቤተ ክርስቲያን ከቋንቋ በላይ ናት። ይመልሱልኝ። ቤተ ክርስቲያን ከቋንቋ በላይ ናት። ቤተ ክርስቲያን ከነገድ በላይ ናት። ቤተ ክርስቲያን ከፖለቲካ በላይ ናት። ቤተ ክርስቲያን ትናንት ነበረች አሁን አለች፣ ወደፊትም ትኖራለች። ቤተ ክርስቲያን የእግዚአብሔር መንግስት ናት። ዶክተር አቢይ የእሱ መንግስት ይወድቃል። የእግዚአብሔር መንግስት ቤተ ክርስቲያን ግን ሁልጊዜም ትኖራለች፣ ሁልጊዜም ትኖራለች። ስለዚህ ለዶክተር አቢይ ያለኝ መልእክት ይህ ነው። ይተዉ፣ እጅዎትን ያንሱ። በሕግ አምላክ የሥርዓት የለሾች ምሳሌ አይሆኑ። ሕገ ወትን ያክብሩ። ፓርላማዎትን ያክብሩ። ሲኖሳችንን ያክብሩ።